አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲም ክርስቲያን ወገኖቼ ሰላም ሰላም ብለናል። ሰላማችሁ ብዝ ተተረፍ ይበልልን። ሁላችሁንም በየአለም ዳርቻ ያላችሁ ቤተሰቦቼ ሰላማችሁ ይብዛለኝ። ሰላም ለሀገራችን ለእምዬ ኢትዮጵያ፣ ሰላም ለኢትዮጵያ ይሁን። ሰላሟ ይስፈንልን፣ ሰላሟን ያብዛልን፣ ሰላሟን ያሰማን ኪፏና ያሰማን፣ የድሮ ኢትዮጵያን ያሰማን። አሚን አሚን አሚን በሉ፣ እጃችን ዘርጉና ሁላችሁም በየ በየጻሎታችሁ ማለት ነው። አሚን በሉ። ሀገራችን ሰላም ሲሆን ነው ሰላም የሚመጣው ማለት ነው። እኛም ሰላም የምንሆነው ሰላም የምናገኘው ሰላም እንቅልፍ የምንተኘው ሀገራችን ሰላም ሲሆን ነው ማለት ነው አይደል እና ዛሬ ምንድን ነው ይዜላቸው የመጣሁት የኢድ ስጦታ ማለት ነው የኢድ ስጦታ ምን ተሰጣችሁ እስቲ እናንተን ኮሜንት ላይ ጻፉልኝ ምን ምን እንደተሰጣችሁ ምን እንደመጣላችሁ ሰዎቻችሁ ምን እንዳስተሰታችሁ በነገራችን ላይ የስጦታ ትንሽ የለም ትንሽም ቢሰጡ አልহামዱሊላህ ብሎ መቀበል ነው አልহামዱሊላህ እንግዲህ ይህንንም አይሰጣለ ይሄንን የሚሰጣለ በነገራችን ላይ አንዳንዶቹ ጭራሽም አይሰጡ ይሄንንም ይሰጡ አሉ፣ ማይሰጡም አሉ። በነገራችን ላይ ይሄን አይ ለፍታችሁ፣ ደክማችሁ፣ ጢራችሁ፣ የኢድ ጊዜ በጣም ስራ አለ፣ ልፋት አለ። ያኔ በጣም ነው ድካም የሚመጣው። በነገራችን ላይ አንዳንድ ቤት በተለይ በጣም በጣም ኃይለኛ እንትን ነው የሚመጣው ስራ ማለት ነው። ያንን ተሰርቶ ራሱ በሀዲያ እንትን አይሉም ማለት ነው። አንዳንዴ ደግሞ የሚያመጡ ልብስ ራሱ የስራ ዩኒፎርም ነው የሚገዙላቸው ማለት ነው። በጣም ይገርማል። ግን ይሄ ግን እኛ ቤት ላይ ማሻላህ፣ አተባረካላህ፣ አልሐምዱሊላህ። እዚህ ቤት ብዬ ከገባው ጀምሮ ልብስ የልብስ ሙሉ ልብስ ነው የምታለብሰን። እውነት ለመናገር ወላሂ ሙሉ ልብስ ሙሉ ልብስ ከጫማ ከነ ውስጥ ልብሱ ከነ ጡት ማሳጃው ከነ ሻርፑ ነው የሚገዛልን። ሙሉ ልብስ ማለት ነው። ጎበዝ ነች። በዚህ በዚህ አትታማም። እሱን ትገዛልን እና የኢድ ደግሞ ትሰጠናለች። የኢድ ቀን ምንም ሳይጎል እንደውም ትሰጠናለች። ማሻላ ተባረከላ። እውነቴን ነው። እና በዚህ ትመሰገናለች ሴትዬ በጣም በጣም አትታማም። በዚህኛው ጎበዝ ነች። እና ዱዓ አድርጉላት እላቸዋለሁኝ። እውነት ለመናገር ወላሂ እንደ እናት እንደ አባት ሆና ነው። የኢድ ጊዜ ለዛውም ሱቅዳ ምን ላምጣላችሁ ብላ አማርጠን ነው። አማርጠን ምን ይሻላችኋል? ምንድን ነው የምትፈልጉት? ብላ ታመጣልናለች። እንደውም በዚህ ጊዜ እኔ ገንዘብ እንፈልጋለን ብለናት ነው እንጂ እሷ ታማርጠናለች። ልክ ኢድ ሮሞዳን ከገባ በኋላ ለልጆቿ ልገዛ ስታስብ ለእኛም ታስብና ምን ላምጣላችሁ ምን ልግዛላችሁ ልብስ ነው ምንድን ነው የምፈልጉት ብላ ወላሂ ታማርጠናለች። አላህ ከይረጅዛውን ይክፈላት። ከልጆቹ አትለይንም ማለት ነው፣ ሁሉ ነገር የምንፈልገው ነገር ታመጣልናለች። እኔም ደግሞ በቤት ውስጥ አንድም ማስቀራ ነገር የለም ከህለውያት ጀምሬ በቤታቸው አንድ ነገር እንዳይገዙ ወላሂ። የህለውያት አይነት የማሞን አይነት የምን አይነት ነው የሚሰራው አልሐምዱሊላህ። ምንም ማስቀራባቸው ነገር የለም አሁን አሁን መግዛት ጀመሩ እንጂ ወላሂ በቤት ውስጥ ምንም ነገር አይገዛም። ሁሉን ነገር ሙሉ አርጌ ቤቱን ውስጥ ፈዋኬ ይገዛሉ እንጂ ቤቱን ማሟላው የሀለውያት አይነት በብዙ ከኬክ ጀምሮ ከማዕሙን ጀምሮ ከብዙ የኬክ የሀለውያት አይነቶች አሉ፣ ባሽካል ማለት ነው። እሱን ጀምሬ ነው የምሰራው በቤት ውስጥ ሙሉ አርጌ ማለት ነው። ለዛ ስለሆነ በቃ ሮሞዳን ልክ ሲል እንትን ሲል ሊደርስ ሲል ምን ላምጣልሽ ምንድን ነው የምፈልገው ብላ የሂቃውን አይነት ታዘጋጅልኛለች። እኔ በቤት ውስጥ ማዘጋጀው ማለት ነው። እና ሁል ነገር ማዘጋጀው በቤት ውስጥ እኔ ነኝ ለዛም ነው ሴትዮዬ ምንም ነገር ማታስቀራብኝ ማለት ነው እና ከዚህ በፊት ያለ ሰው ቤቷ ላይ ያለ ሰው እንደኔ ያው አውቆ የሚሰራ ሰው አይደለም ብዙ ሰው ብዙ ነገር አቃል ማለት ለዛ ስለሆነ እኔ ሁሉን ነገር አሟልቼ ቤቱን ወጪ እንዳይወጡ ስለማድረግ ደስ ይላታል በፍቅር ነው ሁሉ ነገር የምጠይቀኝ ማለት ነው እና እኔና ይሄን ፈልገ ነገር ትጠይቀናለች እንግዲህ አልহামዱሊላ ባለው ነገር ታስተስተናለች። ባላት ነገር አላ አኺራ ዱንያ ያስተስታት ነው ብላችሁ ዱዓ አድርጉላት። እኛም ዱዓ እናረግላት ለን ለሷ ማፊያ ጤና እንዲሰጣት ዱዓ አድርጉላት ማለት ነው። የሰው ልጅ ባለው ነገር ትንሽም ቢሆን ካስተስታችሁ አላህ ያስተስተው። ለሰው ልጅ ትንሽም ቢሆን ቢሰጡት ያንን ቀን የኢዱን ቀን ሰጣችሁ ብታስተስቱት ምንኛ ማማር ነው! ደስ ይላል። ለሰው ልጅ ወላሂ ያስተስተዋል ማለት ነው። እና ዝም ብሎ ግን ልብ ከሚሰብር ማለት ነው ለማለት አይሄን ነው እናም ደሞ እናቴ ምን እንደመጣላችሁ እኛ ደሞ ልብስ መጥቶልናል ብር ተሰጥቶናል ማለት ነው ልብሳችን አሳያችኋለሁ ለኔና ለሂቴ ነው የተገዛልን ማለት ነው እና አንደኛው ይሄ ነው ማለት ነው እጁም ይሄ ነው እጁ ላይ እንደዚህ ነው በዚህ መልኩ ማለት ነው ካንገቱ ደሞ ጌጥ አለው ማለት ነው ያው በቁም ለማሳየት ስላልተመቸኝ ነው እንጂ ምርጥ ልብስ ነው ማለት ነው። የተሸነሸነ ምርጥ ልብስ ነው ማለት ነው። እንደዚህ ሽንሽን ልብስ ነው። ስትለብሱት ደግሞ እንደዚህ በእጅ ደግሞ አድርጋችሁ ስትለብሱት እጁ እንደዚህ ነው ማለት ነው። ማሻላህ በጣም ያምራል። ሚያምር ነው ማለት ነው። ቆንጆ አለባበስ ካለ ምርጥ ነው ማለት ነው። እና አንዱ ይሄ ነው፣ አንዱ ደግሞ ይሄኛው ነው ማለት ነው። ሁለት ነው። ማሻአላ ተባረከላ። በረዥም ቆሜ ለማሳየት ስላልተመቸኝ ነው እንጂ ምርጥ ቆንጆ ልብስ ነው ማለት ነው። ይሄኛው ደግሞ ለሁለታችን አንድ አይነት ነው የሚገዛልን። ሲገዛልን ራሱ አንድ አይነት ነው ማች ሻርፑንም አንድ አይነት የሚሆን ጫማ ነውም አንድ አይነት የሚሆኑ ልብሱ ከውስጡ ጨምሮ አንድ አይነት የሚሆን ነው የምትገዛልን ማለት ነው አለ ሀፍያና ጤና ይስጣት ይሄ ደግሞ አምስት መቶ ብር ለእኔና ለሷ ማለት ነው ለእኔና ለአይቴ አምስት መቶ ብር ሰጥተናለች ማለት ነው እንግዲህ የኢድ ስጦታችን ይሄንን ነው የሚመስለው እንግዲህ ሰው ያለውን ነገር ነው የሚሰጠው። ያው ያላት ጊዜ በደንብ ሰጥተናለች። አልሐምድሊላህ። አሁን ደግሞ ያው ብዙ ምንት ስለላላች ስለሌላት ያው በዚህ መልኩ ደግሞ አስተስተናለች። አኼራ ዱንያሽን ያስተስተች ብላችሁ ዱአ አድርጉላት ማለት ነው እና ለሰው ልጅ የፊት ፈገግታ ብቻ ይበቃዋል። የኢዱን ቀን ቤተሰባችን እናስታውሳለን። የፈለገም ብንደሰትም የፈለገም ብንሆንም የኢዱን ቀን ግን ቤተሰቦቻችን ከቤተሰቦቻችን ስላልሆነ ነው ቤተሰቦቻችን እናፍቃለን። ስለዚህ አላህ ደግሞ እኛንም በሀገራችን በቤተሰቦቻችን ከቤታችን አላህ ብሎን አላህ ወፍቆን ከስደት አለም ደግሞ ነጃ ብሎን ኢንሻ አላህ ለቤተሰቦቻችን አላህ ያብቃን ከቤተሰቦቻችን ምንደሰት ምንሲቅ ምንፈታ አላህ ያርጋል። ምክንያቱም ስደት ስደት ነው እና የሰው ሀገር የሰው ሀገር ነው እና ብዙ ነገር አስተሚሮናል፣ ብዙ ነገር አሳይቶናል። አልሐምድላህ ነገር ግን አላ ኩል ሊሃልን ሆኖም ግን ሀለ ሀገራችን ሲሆን ሀገራችን ሲሆን ደግሞ በጣም ደስታ አለው ከቤተሰብ ሲሆን ደግሞ በጣም ደስታ አለው። ትልቅ ደስታ ስላለው ትልቅ ንማ ስላለው አላህ እንግዲህ ትዳርም ያላችሁ ከትዳሮቻችሁ ደስተኛ ሆናችሁ ምትፈቱ ኢድ አላህ ያርግላችሁ ኢንሻላህ። ለመጪው አላህ ከውፈቀን አላህ ሱብሃነሁ ወተዓላ ከውፈቀን ነው ዝም ብለን አይደለም ማለት ነው። የላገባችሁም ደግሞ አላህ ሳሊሁን እንዲወፍቃችሁ ኢንሻላህ። ከቤተሰቦቻችሁን በደስታ ምትፈቱ አላህ ያርገን። ሁላችንም ለሀገራችን ያብቀን። ዋነኛው ዋነኛው ደግሞ ሁለተኛው ደግሞ ሀገራችን ነው። ሀገራችን አላህ ስብሃነ ወተዓላ ሰላም ያርግልን። ሰላም ከሌለ ፍቅር ከሌለ ሀገር ላይ ምንም ብትሰሩ ምንም ብትለወጡ ምንም ቢኖራችሁ ሰላም ከሌለ ሰላም የለም ነው ደስታም የለም ነው። ለዛ ስለሆነ ሀገራችን ሰላም ያርግልን። ለሀገራችን ሰላም ፍቅር እንመኛለን ቀንም ማታም ኢንሻላ ለሚዬ ኢትዮጵያ ዱ አድርጉላት። ሁላችሁም በየጻሎታችሁ በየሃይማኖታችሁ ዱ አድርጉ፣ ጻሎት አርጉ። የሰው ልጅ የማን ጻሎት እንደሚቀበል አያውቅምና የማንን ዱ እንደሚቀበል አይታወቅምና እጃችሁን ወደ አላህ አዘርጉ። ስለዚህ ለምስኪኑ ህዝብ ለምስግኑ በየቦታው ገብቶ እየጨፈጨፏቸው ነው። በየቦታው እየገቡ እያረዷቸው ነው። ይሄ ለምን ይሆናል? አላህ ሀገራችን ሰላምጣው። ይሄ ደግሞ በንጹህ ፖሊሶች ገብቶ እያረዷቸው። እና ሁላችሁንም ወዳችኋለሁኝ። ላለህ ብዬ ሰላም ለሀገራችን እያላችሁ ጻሎት አርጉ። እናም ደግሞ ቤተሰቦቼ፣ ለቤት የአዲስ የሆናችሁ ላይክ ና ሰብስክራይብ በማድረግ ኮሜንት አስቀምጡልኝ፣ ኢንሻአላህ እመልሳለሁ። ደውል ምልክቷን ደግሞ ማጥቁሩን እንዳራሱ ምክንያቱም አዳዲስ የሚለቃችሁ ነገር እንዲ እንዲደርሳችሁ ማለት ነው። ነባሮች ደግሞ እንደተለመደው ላይክ ና ሼር ማድረጉን እንዳራሱ። ሁላችሁንም ከልብ አመሰግናለሁ። ስለምታበረታቱኝም በርቺ፣ ጠንክሪ ስለምትሉኝም ሁላችሁንም ከልብ ከልብ ነው የማመሰግነው። ቃላት የለኝም። ላይክ ሼር ያደረጋችሁም ያበረታታችሁን ቃላት የለኝም። እንሻላ ሁላችሁንም ከልብ ከልብ ነው የማመሰግነው። አላህ ያመስግልልኝ። ጀዛኩም ላሁ ከይረን። ሰላማችሁ ይብዛልኝ። እንግዲህ የዛሬ ስጦታ ይሄን ይመስል ነበር። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።